በአሜሪካ ጥገኝነት የጠየቃችሁ ሰዎች ዛሬ ከዲኤችኤስ የወጣ መረጃ አለ። እንደምታውቁት ዲኤችኤስ የአሜሪካ የሀገሩ ጸጥታ መምሪያ ነው። በትላንትናው ዕለት በዋሽንግተን ዲሲ አንድ የአፍጋኒስታን ስደተኛ ሁለት የአሜሪካ ናሽናል ጋርድ ሰራተኞች ላይ ተኩስ መክፈቱን ተከትሎ የተለያዩ የመንግስት ተቋማት የተለያዩ ህጎች እያወጡ ነው። በቀደመ ዜና ላይ እንደገለጽኩላችሁ የ19 አሳሳቢ ወይም ደግሞ ለአሜሪካ አስጊ ናቸው ከተባሉ አገራት የመጡ ዜጎች የግሪን ካርዳቸው እንደገና እንዲመረመር ፕሬዚዳንት ትራምፕ ማዛቸውን ገልጸን ነበር። አሁን ደግሞ በመጣ መረጃ ዲኤችኤስ በበኩሉ በፕሬዚዳንት ባይደን ዘመን የአሳይለም ወይም ጥገኝነት ያቀረቡ ሰዎችን ማመልከቻዎችን እንደገና እመረምራለሁ ብሏል። በጠዋቱ ዜናችን ላይ እንግዲህ ይሄ ከአፍጋኒስታን የመጣውና በዋሽንግተን ዲሲ ተኩስ የተፈጠረው ሰው ከዚህ ቀደም ከአሜሪካ መንግስት ጋር በአፍጋኒስታን ይሰራ ነበረ። እንደዚሁም ደግሞ ወደ አሜሪካ መቶ ባለፈው ከወራ በፊት ነው ጥገኝነቱ ተቀባይነት አግኝቶ ወረቀት የተሰጠው። ይህ ከሆነ በኋላ በምን ምክንያት ይህንን ጥቃት እንደሰነዘረ ባይታወቅም ይህን ተከትሎ የትራምፕ አስተዳደር የተለያዩ ህጎችን በተለይም ደግሞ በትራምፕ ዙሪያ ያሉ ስደተኞችን የማይፈልጉ ወገኖች ይህንን እንደ ማጥቂያነት የጠቀሙበት እንደሚገኙ ነው እየተገለጸ ያለው። ስለዚህም በኢሚግሬሽን ዙሪያ ላይ የተለያዩ አብዴቶች ስለሚኖሩ ዛሀበሻን መካተላቸን አዘንጉም። እያንዳንዱን መረጃ እየተከታተልን እናንተ የምናቀርብ ነው የሚሆነው።